ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች፣ በእያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ። ቱርካን ከእናቷ ጋር ተስማምታ ለመኮብለል ከሶመር ቤት ለመኮብለል ባሰበችበት ሻንጣዋንም ይዛ በር ላይ እንደቆመች ሶመርና እናቷ በቀኝና በግራ ሆነው በመጨረሻም ቱርካን ወደ እናቷ ወስና ሻንጣዋን እንደያዘች እየተራመደች ወደ እናቷ ጋር ትሄዳለች። የዚህን ጊዜ ሶመር በጣም ይደነግጣል። ግራ እየተጋባም ቱርካን እያለ ቢጠራትን ዝምብላ ወደ እናቷ ጋር ትደርሳለች። እዛም እንደደረሰች እናቷ ናስሪንም ሻንጣዋ የቱርካንን ሻንጣ ለመቀበል እጇን ዘርግታ ሻንጣውን ልክ እንደያዘችው ቱርካንም ሻንጣውን ሳትለቀው እማዬ አንድ ጊዜ ሻንጣኝ ልቀቂልኝ፣ አንድ ጊዜ ፍቀጅልኝ፣ አንድ ጊዜ ከሶመር ጋር መሄድ ይኖርብኛል። አይሆንም፣ አይሆንም፣ አይሆንም ቱርካን፣ በፍጹም እንደዚህ መሆን የለበትም። ወስነሻል፣ መሄድ ይኖርብናል። ኔን አንጃ ብረን። እማዬ፣ በዚህ መልኩ ማለቅ እኮ የለበትም። ይሄ ጉዳይ ዝም ብሎ ምንም ነገር ሳልነጋገር የሚዘጋ ጉዳይ አይደለም። እማዬ፣ ማንም ሳያውቀው እንደዚሁ ተዳፍኖ መቅረት የለበትም። እያንዳንዱ እውነታ፣ የተደበቀ እውነታ መውጣት አለበት እማዬ። ሶመርን፣ እያንዳንዱን ነገር፣ ያደረገኝን ነገር በሙሉ እውነታውንም ከሱ መስማት እፈልጋለሁ። ቱርካን፣ ምንም ነገር እኮ አያስፈልግሽም ከዚህ በኋላ ወስነሻል። ይህን ነገር ማድረግ አለብኝ፣ ማየ ለአንዴና ለመጨረሻ ጊዜ እባክሽ እባክሽ ተረጅኝ ማየ። በመጨረሻም ናስሪ ተስፋ እየቆረጠች በልጇ ደስ እንዳልሽ አድርጌ፣ በቃ አንቺ እንዳልሽው ይሆንልሽ። እናትና ልጅን በመጨረሻ ይተቃቀፋሉ። ናስሪን አይኗን እያጉረጠረጠች እሳት ለብሳ እሳት ጎርሳ ሶመርን አፍጥጣ ትመለከተዋለች። በመጨረሻም እናቷን ከተሰናበተች በኋላ ፊቷን አዙራ ወደ ሶመር ቱርካን ስትራመድ ሶመርን በረጅሙ እየተነፈሰ ጭንቀቱም ይለቀዋል። ሻንጣውንም እየተቀበለ ነየኒ ማር ወደ መኪናው ውስጥ እንግባ። ከላይ ከበረንዳው ላይ ወጣም ሩቻን ወደታች የሚፈጠረውን ነገር እየተመለከተች ነው። በመጨረሻም ናስሪ ልጇ ከሶመር ጋር ስትሄድ እየተመለከተች ከላይ ምሩቺያን ናስሪን እየተመለከተች ከተሰነባበቱ በኋላ ወደ ቤቷ ናስሪን ትመለሳለች። በሌላ በኩል ሚኔ ሶመር የተናገራቸውን ቃላቶች ተደብቃ ያዳመጠችውን ቃላቶች በድጋሚ እያስታወሰ የተመሰለሰላለች። ምን መሰለሽ ቱርካን፣ እሱ በጣም ደስተኛ የሆነ ህይወት አለው። የሚኔ ባል ደስተኛ የሆነ ህይወት አለው፣ አግብቷል። ከዚህ በተጨማሪ ደግሞ ሚኔን በፍጹም አይወዳትም፣ እንደውም ይጠላታል። ይሄ ብቻ አይደለም፣ አሁን ካገባት ሚስቱ ልጅ እየጠበቀ ነው ያለው ሚስቱ ጸንሳለች። ይሄ ብቻ አይደለም። በመጨረሻ ኪራዝ በምታድግበት ወቅት ከእናቱ ከሚኒ ነጥሎ ልጁን ያሳድጋል የሚለውን የሶመር ቃላቶች እየደጋገመች በህሊኗ እየሳለች እየቆዘመች ነው። በዚህን ሰዓት ሩቺያን እየተራመደች ወደ ሚኒ ጋር ትደርሳለች። እኔ ምልሽ፣ ሚኒ፣ ከናስሪን ጋር በድጋሚ አውርታችኋል? እኔ ኧረ በፍፁም አላገኘዋትም አላወራዋትም። ምንድን ነው ደግሞ? ምን ተፈጠረ? አይ ምንም አልተፈጠረም። ዝም ብዬ ነው የጠየቅኩሽ። እኔ የምለው ግን ማለት ይሄ እኔና እሷ ያወራነውን ነገር አስታውሳለች እንዴ ሩችያን? እንደዛ ነው ነገሩ ካልተሳሳትኩ፣ ያው ተገናኝታችሁ ነበር አይደለ ሩችያን፣ አንቺና ናስሪን? ምንድነው ደሞ እንደዚህ አይነት ጥያቄ ምንድነው ሚኒ? እኔ ብንገናኝ ባንገናኝ ምን አገባሽ? የአንቺ ጉዳይ ነው እንዴ? ምናልባት ባታስታውሰው ናስሪን ባታስታውሰው በድጋሚ ሄድሽ ልንነግር ያታስበሻል። በመጨረሻም ሩችያን አይላን ትጠራታለች። አይላም እንደመጣች ይኸውልሽ፣ አይላ ዛሬ በር ላይ ቆማ አይቻት ነበር ናስሪን ለምንድን ነው የመጣችው? የምታውቂው ነገር አለ? እናት ሩቺያን እኔ የማውቀው ነገር የለም። ነገር ግን ጠዋት ላይ ተገናኝተው ነበረ እናት እና ልጅ። እንደዛ ነው ነገሩ። ምንድነው ታዲያ የሰማሹ ነገር አለ? ወይስ ደግሞ ሚስጥራዊ ስብሰባ ነበር ያካሄዱት? ቱርካንስ ያለችሽ ነገር አለ? የሰማሹ ነገር አለ አይላ። ምንም ነገር አልሰማው። ምንም ነገር አልተናገረችም። ነገር ግን የሆነ ሻንጣ ይዛ ነበረ ቱርካን። ይመስለኛል ወደ እናቷ ጋር ለመመለስ አስባ ነበር። ምን እንደተፈጠረ ግን እርግጠኛ አይደለሁም ሩቺያን እያለይ ስትናገር፣ ሚኒም በጣም ደስ ይላታል አይተይ ብቴ እስከ መጨረሻው ድረስ ስላላየሽ ነው አይላ። እኔ ሁሉንም ነገር ተከታተያለሁ ከላይ ሆኜ አንቺ እንዳልሽው አይደለም። ይባስ ብሎ ሶመርና እንዲሁም ደግሞ ቱርካን የጫጉላ ሽርሽር ሊያደርጉ ነው ሄዱት። ከባሏ ጋር ነው ሄደችው ብላሩቺያን ፈገግ እያለች ሚኒን እየተመለከተች ስትናገር፣ ከተቀመጠችበት ልጇን ታቅፋ ሚኒ ትነሳለች። የጫጉላ ሽርሽር እኔን ለማናደድ ነው እንደዚህ የተናገርሽው? የጫጉላ ሽርሽር ነው ያልሽው? ምንድን ነው ያልሽው? ተረጋጊ፣ ተረጋጊ ሚኒ፣ ምንድን ነው እንደዚህ መሆን? ምን መሰለሽ ሐሳባቸው ታውቂያለሽ። መጀመሪያ ጊዜ መጀመሪያ ጊዜ የተጋቡ ወቅት ብዙም ጥሩ ስሜት ላይ አልነበሩም፣ እና ያንን ነገር ማደስ ይፈልጋሉ። የራሳቸውን ጊዜ ማደስ ይፈልጋሉ። ደስተኛ መሆን ይፈልጋሉ። እየረጋው ተጥቅቤ ይወጣዋል እንደሚባሉ አይነት ነገር ነው አይደለም እንዴ ሚኒ። ለማንኛውም ይወልሽ። አይላ ሚኒን ብቻዋን ከልጇ ጋር እንዳትተያት ተከታታያት ብላ ተናግራሮች ያንጥላቸው ትሄዳለች። ይሄማ ነገር አይሆንም፣ አይሆንም በቃ ያለችም ሚኒ እንደ እብደት ያረጋታል። ልጅ ነሽ ልጅ። ወደ ከፍሏ ታስተኛኛለች። ልጅ የሚጠጣ ነገርም ነገር ምስጫት ለአብድ ነው። በቃ እኔ ለአብድ ነው። ምንድን ነው ማድረግ ያለብኝ? ሻሁን እያለችም ልጇን ወርውራላት እየተመናከረች ምን ትሄዳለች። በሌላ በኩል ቱርካንና ሶመር እየተጓዙ ባለበት ቱርካን ዝምታ ውስጥ ትወጣለች። እየኔ ውድ እናትሽ ለምንድን ነበር የመጣችሁ? ችግር የለም መችም አደለም። ምንም ችግር የለም ለእኔ ስለምታስብ ነው። ለእኔ ተጨንቃ ነው የመጣችሁ። እኔም ምለው ለማንኛውም ወዴት ነው እየወሰድክኝ ያለው? ባህል አደለ በቃ ደስ ከምትይኝ ከቆንጅየዋ ልጅ ከቱርካን ጋር ትንሽ ዘና ማለት እፈልጋለሁ ከተማውን ለቀቅ አድርገን እንሄዳለን ላንችም ለእኔም ጥሩ ይመስለኛል እረፍት ያስፈልገናል አደለም እንዴ በጣም የሚገርም ነገር ነው ሶመር። እንደዚህ አይነት ሀሳብ ከምንድን የመጣው ግን አላውቅም። ብቻ ይኸውልሽ ቱርካን፣ እኔና አንቺ የራሳችን ጊዜ እንድኖር ፈልጌ ነው። አልገባኝም እያልክ ያለው ነገር አልገባኝም። ከማን ነው እየሸሸን ያለ ነው? ከማን ነው? ቆይ ንገረኝ። አላውቅም። ብቻ እንዴት አድርጌ እንደማስረዳሽ ግን አለ አደለ። በቃ ቤቱን ለቀቅ አድርገን ብንሄድ ደስ ብሎኛል። እንደዛ ብናደርግ ይሻላል ብዬ ነው። እንደዛ ነው የምታስበው? ቤቱን ለቆ መሄድ መፍትሄ ይሆናል? ለማንኛውም ሞኛ አትሆነ። እያንዳንዱ የህይወት ችግር ተከትሎ መምጣቱ አይቀርም። የትም ብትሄድ አታመልጥም። እንዲህ ምን እያልሽ ነው ያለሽው እኔ ማንኛኛ ነው ከማን ነው መሸሸውስ? እሱ ላንተ ነው እንግዲህ ጥያቄው። እኔ ምን አውቃለሁ ብለህ ነው ከማን ነው እየሸሻ ያለው ነገሬ። እባክሽ ቱርካን፣ እንደዚህ አይነት የሚረብሹ ጥያቄዎችን እየጠየቅሽ ግራ የሚያጋቡ ነገሮችን እያነሳሽ ሙዳችንን አትረብሹ ባክሽ። እኔና አንቺ እየሄድን ነው በቃ ዘና ለማለት ወደ ራስሽ ተመለሽ እባክሽ ቱርካን፣ ለፈጣሪ ብለሽ በመጨረሻም ሶመር ተናዶ መኪናውን ካቆመ በኋላ ቱርካን ይኸውልሽ ሰሞኑን ለየት ያለ ጸባይ እያሳየሽ ነው ያለሽው። ብቻሽን ወቅት ወጫለሽ፣ ትሄጃለሽ፣ አየር ልውሰድ ትያለሽ። ስለዚህ በቃ ዘና እንድትይ አካባቢውን ቀይረን ጥሩ ቦታ ልውሰደሽ ብዬ ነው፣ ጥሩ ነገር እንዲሆን ብዬ ነው። አብረን ጥሩ ጊዜ እንድናሳልፍ ነው፣ ሌላ ነገር የለም። ይኸውልሽ በዚህ መሀልም ሶመር ላይ ስልክ ይደውላል። የደወለችው ሚኒ ነበረች። ስልኩ እንደተደወለም ቱርካንም ስልኩ ላይ የተጻፈውን ስሟን ካየች በኋላ ስልኩን አንሳው እንጂ ምን ችግር አለው አንሳው አይቸዋለሁ አላነሰውም፣ ምናልባት የሆነ ነገር ፈልጋ ሊሆን ይችላል። እባክህ ስልኩን አንሳው፣ ብታነሰው አይሻልም? ሶመር በመጨረሻም እንደተፋጠጡ፣ ቱርካንም የሶመርን ስልክ አንስታ ሄሎ ማለት ትጀምራለች። በሁኔታውም ሶመር ግራ ይጋባል። ሶመር ሶመር መኪና እያሽከረከረ ያለው ሚኒ፣ ምንድነው እሱ? የምትፈልጊው ነገር አለ ሚኒ? ምን መሰለሽ ቱርካን፣ ለሱ ንገሪልኝ፣ መልሶ ይደውልልኝ ሲመችው። በኋላማ ከሆነ ትንሽ ሊቸገር ይችላል፣ ቢዚ ሊሆን ይችላል። የምትፈልጊው መልእክት ማስተላልፍልሽ ነገር ካለ መንገድ ትች ያለሽ ሚኒ፣ ለኔ ንገሪኝ። አይ ምንም ነገር የለም። ስለ ክሱ ምናምን ላውራው ነበር። በእርግጥ ብዙም ጠቃሚ ነገር አይደለም፣ ችግር የለውም። ቆይቶም ቢሆን ይደርሳል። በቃ ችግር የለውም ቱርካን። አስፈላጊ ከሆነ ሚኒ፣ ለምን ጠበቃሽን አታማከሪም? እንደዛ ቢሆን አይሻልም ብለሽም ትክክለኛ መረጃ ከጠበቃሽ እኮ ማግኘት ትችያለሽ። ስለ ሕግ ጉዳይ የሚያውቁ ሰዎችን ማማከር የተሻለ እኮ ነው። ሚኒ ልክ ነው፣ ትክክልነሽ የተናገርሽ ልክ ነው። እንደዛ በአረግ ሳይሻል አይቀርም፣ ቀርም ልክ ነሽ። ቱርካን መልካም ቀን ይሆንላችሁ። ላንችም መልካም ቀን ይሆንልሽ ሚኒ። ስልኩም ከተዘጋ በኋላ ሶመር ይጠይቃል፣ ምንድነው ያወራችሽ? ችግር የለውም ብዙ ምርባን ያለው ነገር አይደለም። የጠይቀች አሁን መሄድ እንችላለን ይወልስ ሶመር በሁኔታዋም እየተገረመ ሶመርም ፈገግ ይላል። እንደፈለግሽ መቤቴ፣ አንቺ እንዳዘዝሽ ይሆናል። እንግዲህ ምን ነው ሶመር፣ ምን ተፈጠረ? ወይስ ደግሞ እየቀለድክብኝ ያለው? አረ በፍጹም እንደዛ አይደለም፣ እንደ ሁኔታሽ አስገርሞኝ ነው። ለማንኛውም ትእዛዙን ወድጅዋለሁ። አንድ ነገር ግን ልንገርሽ፣ ስትናደጅ በጣም ነው የምታምረው ብሎ ተናግሮ ሶመርም እጇን ጨበጥ ያደርገዋል። ምንም እንኳን የሶመር ሁኔታ ባይመቻትም፣ በመጨረሻም ጉዟቸውን ይቀጥላሉ። በሌላ በኩል ሚኒ እየተቃጠለች እና እየተናደደች በጣም ይገርማል። እንዴትም ያስገርም ነገር ነው። በኋላ ቢዚ ሊሆን ይችላል ትለኛለች እንዲህ ሚኒ ተመልከች፣ ቱርካን የምታወጣውን ቃላት ተመልከች። አሁንማ በኋላ ቢዚ ሊሆን ይችላል እኮን ያለችኝ እያለችም ስልኩን ወርውራ ተጥለዋለች። የተናገረችውን ቃል የተናገረችውን ቃል እንዳረሽ ሚኒ፣ አይሆንም አይሆንም እያለችም ስቅስቅ ብላ ሚኒ ታረግሳለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከመጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።